ካስትሮ ወንድማማቾች የአንድ ሳንቲም ሁለት ገጽታ። እንዲህ ምሽቱ ደርበብ ሲል ታላቋ የኩባ ደሴት ጸጥታ የዋጠው እንቅልፍ ለመተኛት ማንጎላጀት ትጀምራለች። የውቅያኖሱ ሞገድ የሃቫናን የባህር ዳርቻ ድንጋዮች ጥሼ ካላለፍኩ እያለ እንዲህ ሲታገል፣ ምናልባትም ዘመናት የተሻገሩ የትግል የመስዋዕትነት ታሪኮችን ሊደመስስ ያቀደ ወይም ከእነዚህ የባህር ሞገዶች ባሻገር እንደሚገኙ ሁለት ወንድማማቾች የገዘፈ ታሪክ ሊሰራ ያቀደ ይመስላል። ይህ ታሪክ ስለ አንድ አስደናቂና ታላቅ ቤተሰብ ያውሳል። ከአንድ ቤተሰብ የወጡ በአንድ ጣራ ስር ያደጉ የአንዲትን ታላቅ ሀገር ቅርስና ማንነት ፈጽሞ የለወጡ ሁለት ወንድማማቾች ታሪክ፣ ፊደልና ራውል ካስትሮ። ፊደል አልጃንድሮ ካስትሮ ሩስ ከሁለቱ ወንድማማቾች ታላቅየው እና አይኑ እንደ እሳት የሚንቀለቀል፣ ድምፁ እንደ ነጎድጓድ የሚያስተጋባ ሰው ነው። ለዓላማው ሟች፣ ፍርሃት የለሽና አይበገሪ ሰውየው እንኳን ሌላ ራሱ ታሪክን መቀልበስና መቀየር እንደሚችል የሚያምን ልበ ሙሉም ነው። ራውል ሞዴስቶ ካስትሮሩዝ በበኩሉ ጸጥተኛ፣ ነገሮችን በጥልቅ የሚመረምርና በወንድሙ በፊደል ጥላ ስር ያደገ ታላቅ ሰው ነው። ጥላዎች ጉልበተኛ መሆን እንደሚችሉ ያስመሰከረ ረጋ ያለ ሰው ነው። ፊደል በቁጣ ሲጮ፣ ራውል በጸጥታ ሲያዳምጥ፣ ፊደል ነገሮችን ሲጋፈጥ፣ ራውል ሲመረምር፣ ፊደል ለውሳኔ ሲጣደፍ፣ ራውል እቅድ ሲያወጣና በፕላን ሲራመድ፣ እንዲሁ ነው የኖሩት። ይህ ተቃራኒ ስብን ናቸውም ከህፃንነት ጀምሮ አብሯቸው አድጓል። የሁለቱ ወንድማማቾች አስደናቂ የህይወት ጉዞ አስገራሚ ተቃርኖ ነው። ከደሴቲቷ ሀገር ኩባ ጋር አጣምረን እናያለን። አብዮት ስለማካሄድ ኩባ ከ1950ዎቹ በአምባገነኑ መሪ ፉል ሄንሲዮ ባቲስታ ስትደቆስ የነበረች ሀገር፣ አሳዛኝ ሀገር ነበረች። በሀገሪቱ የተንሰራፋ ሙስና ከከተማው ወጥቶ የገጠሩን ገበሬ ሁሉ መቆሚያ መቀመጫ ያሳጣበት ዘግናኝ ዘመን ነበር ማለት ይቻላል። የዘመኑ የኑሮ ውድነት፣ ሙስናና ድህነት የሁሉም ዜጋ ጣፋንታ በመሆኑም የፊደል ሆነ የሌላው የኩባ ዜጋ የዕለት ተዕለት ህይወታቸው እጅግ አሳዛኝ ነበር። በዚህ የህዝብ ምሬት ገፋፊነት ነው እንግዲህ ወጣቱ በተፈጥሮ ቁጡና ለነገሮች ችኩል የሆነው ፊደል ድንገት ይህን አምባገነን ስርዓት ለመገርሰስና የስርዓት ለውጥ ማምጣት ላይ ትኩረት አድርጎ መንቀሳቀስ የጀመረው። ኩባ የህዝቦቿ እንጂ የጥቂት አምባገነኖች እንዳልሆነችም በአደባባይ መናገር ጀመረ። ከልጅነት አንስቶ ለወንድሙ ባለው ታማኝነት የማይታማው ራውል ከጎኑ ሲቆም አፍታም አልፈጀበትም ነበር። ቅስቀሳውና የህዝቡ ድጋፍ መሟሟቅ ሲጀምር ፊደልና እንደ እሱ ደመሞቃት የነበሩ ጥቂት ወጣቶችም ተሰባስበው ሞንካንዳ በተባለ የጦር ሰፈር ወይም ካምፕ ላይ ጥቃት ለመሰንዘር ቀጠሮ ያዙ። ሀሳባቸው በቀጠሮ ብቻ አልቀረም። ጁላይ 26 ቀን 1953 ያሰቡትን ጥቃት ሰነዘሩ። በቂ ዝግጅት ያልነበረውና በወጣትነት አፍላ ግፊት የተሞከረው ጥቃት ወዲያውኑ ሲከሽፍ ሁለቱ ወንድማማቾች ከግብር አበሮቻቸው ጋር ተይዘው ዘብጥያ ወረዱ። ያጋጠማቸው ዱላም አይጣል ነው ይላሉ በጊዜው የነበሩ። ቁጡንና ቅብጥብጡን ፊደል የእስር ቤት አጥሮች ሊያቆሙት አልቻሉም። ድምፁ ከአጥሮቹ ባሻገር በድፍን ኩባ ያስተጋባ ጀመር። አየሩ ሁሉ ፊደል ፊደል ማለት ጀመረ። ከዚህ ጥቃትና እስር በኋላ ፊደል ፊደልና ወንድሙ ከሀገራቸው ተሰደው በሜክሲኮ ጫካዎች መሸጉ። ቼጉቬራ፣ ካሚሎ ሲኤም ፉዬጎስ የመሳሰሉ ታላላቅ ጦረኞችን ጨምሮ የተለያዩ የጦር ቡድኖችና ግለሰቦችን ማሰባሰብ ቻሉ። ራውል አሁንም ከዚሁ ቡድን አንዱ አባል ነበር። ይህ የቡድን ዝግጅት ከተጠናቀቀም በኋላ ግራንማ በተሰኘች ፈጣን ጀልባ ተሳፍረው ኩባ ውስጥ በሚገኙ ጥቅጥቅ ደኖች አንዱ ውስጥ መሸጉ። የነገሩ መጀመሪያም ሆነ ፊደል በወቅቱ ካለው ዝና አንጻር የትጥቅ ቡድኑ መሪ እንዲሆንና መግለጫም ሆነ ንግግር በእርሱ በኩል እንዲሆን ተወሰነ። የሰራዊቱን ስርዓት የሚመራው ሎጂስቲኩን የሚቆጣጠረው፣ ሚስጢራዊ ግንኙነትም ሆነ ወሳኝ ወታደራዊ ኦፕሬሽኖችን የሚያካሂዱት በእሱ አመራር እና የቅርብ ክትትል ስር ሆነ። ፊደል በሰራዊቱ ታላቅ አድናቆትንና ሞገስን አገኘ። በእርግጥ ከዚህ ታላላቅ ኃላፊነቶች ጀርባ ራውልን የሚያህል የቅር ሰው መኖሩ ለፊደል ትልቅ ጥቅም ነበር። ራውል የትግሉ የጀርባ አጥንት ነበር። እናም ሁለቱ ወንድማማቾች የታላቂቱን ደሴት የኩባን ታሪክ እስከ ዘለዓለም የሚቀይረውን ታላቅ ሰራዊት አደራጁ። ድልና የአዲሲቷ ኩባ ውልደት ከጥቂት አመታት የትጥቅ ትግልና ደም መፋሰስ በኋላ ድል ለፊደልና ወንድሙ ቡድን ሆነ። ሀቫና ወደቀች፣ ባቲስታ ፈረጠጠ፣ የካስትሮ ወንድማማቾች ስልጣን ተቆናጠጡ። የሀቫና ጎዳናዎች በህዝብል ታደመቁ። የኩባ ባንዲራ ያልተውለበለበበት ጎዳና ነበር ማለት ይከብዳል። በህዝቡ እጅጉን የተወደደው ፊደል የሀገሪቱ ጠቅላይ ሚኒስትር በኋላም ፕሬዝዳንት ሆነ። ወንድም ራውል በበኩሉ የሰራዊቱ መሪ ሆኖ ተሾመ። ኩባም አዲስ ተስፋ ሰንቃ አዲስ ጉዞ ጀመረች። የፊደል መንግስት ከጎረቤት አሜሪካ ይልቅ ሶቪየት ህብረትን አጋር ለማድረግ ወሰነ። ለአሜሪካ እጅ አንነሳም ባሉት ልጆቿ ሰቢያም የኩባ እጣ ፈንታ እንደ አዲስ ይጻፍ ጀምር። ስልጣንና ቤተሰብ በአደባባይ ከሚታየውና በራሳቸው በካስትሮ ቤተሰቦች በአደባባይ ከሚነገር ውጭ የወንድማማቶቹ ቤተሰባዊ ህይወት እጅግ አስገራሚ ነው። በእርግጥ ፊደል ቤተሰቤ እያለ የሚጠራው መላ ኩባውያንን ቢሆንም የኩባ ህዝብም እንደ አባት ቢያየውም ቅሉ የራሱ ልጆች ነበሩ። በስም ከሚጠቀሱና ቤተ መንግስት ካደጉት ጀምሮ በረጅም የትግል ዘመኑ በተለያዩ ቦታዎች ልጆች እንዳፈራ ይነገራል። ቢሆንም የፊደል ቤተሰባዊ ሚስጢር ከወታደራዊ ሚስጢር ያልተናነሰ ጥበቃ ይደረግለታል። ራውል በበኩሉ ከፊደል ህይወት አንጻር ሲታይ ቀለል ያለ ህይወት ያለው ሰው ነው። ባህላዊ አናኗር እንዳለውም ተደጋግሞ ይነገራል። ቪልማ ኢስፒን ከተሰኘች የትዳር አጋሩ ኢንጂነር፣ ዲፕሎማት፣ የጦር መሪና ምናልባትም ወደፊት እንደ አባቶቻቸው አብዮተኛ የሚሆኑ ልጆችን ወልደው አሳድገዋል። የፊደል ህይወት ፍጹም ምስጢራዊ ሲሆን፣ የራውል በበኩሉ ሀገር ያወቀው ፀሐይ የሞቀው ጉዳይ ነው። እጣፋንታ አንድ ያደረገቻቸው ሁለት የተለያዩ ሰዎች፣ የፊደል መድከም፣ የራውል ማንሰራራት በጊዜ ለሁሉ እንዲል መጽሐፍ፣ የፊደል ጤና ክፉኛ መታወክ ጀመረ። በርዝመታቸው የሚታወቁት የፊደል ንግግሮች ማጠር ጀመሩ። በተለያዩ ፕሮግራሞች ላይ የመገኘት ነገርም እየቀነሰ መጣ። በፈረንጆቹ አቆጣጠር በ2006 ፊደል መሸነፉን መረታቱን ያመነበት ዓመት ነበር። ኩባውያንን ያስደነገጡ ብዙዎችን ያስለቀሰ የፊደል ከስልጣን መውረድ እውን ሆነ። ደግነቱ ስልጣን ከእጅ አልወጣም፣ ለባዕድ ተላልፎ አልተሰጠም ከልጅነት እስከ እውቀት ከጎኑ ለነበረው ወንድሙ ራውል እንጂ። ዓለም ስለ ኩባ ሲያስብ ከፊቱ ድቅን ይሉ የነበሩት ፊደል ካስትሮ ከስልጣን መነሳታቸውን ተከትሎ ዓለም አዲስ የኩባ መሪ ማይቻለ በጸባዩ፣ ባነጋገሩና ድርጊቱ አዲስ ሰው ራውል ወደ ስልጣን በወጣ በጥቂት ጊዜ ውስጥ ከአሜሪካ ዲፕሎማቶች ጋር ግንኙነት ለማድረግ በሩን ክፍት አደረገ እናም ለዘመናት ታግዶ የነበረው ኩባውያንን የአሜሪካን ቴክኖሎጂ እንዳይጠቀሙ የሚያግድ አሰራር መቀየር ቻለ። ይህች ቀን እስክትመጣ በጉጉት ሲጠብቅ የቆየ ይመስል ራውል አዲስቷንና እሱን መሳዩያን ኩባ መገንባት ጀመረ። በስሜት ሳይሆን በስሌት የካስትሮ ወንድማማቾች ሌጋሲ ዛሬ ላይ የሁለቱ ወንድማማቾች የዝና ዘመን እየደበዘዘና እየጠፋ ቢመጣም በዘመናቸው ታላቅ ገድል የሰሩ ሰዎች ናቸው። ለአንዳንዶች ፊደልና ራውል ጀግኖች ናቸው፤ ኢምፔሪያሊዝምን የታገሉ የሀገራቸውን ሉዓላዊነት ያላስደፈሩ ጀግኖች። ለሌሎች ደግሞ የወንድማማቾቹ ዘመን የጭቆና የአፈናና ዘመናትን ያስቆጠረ የኑሮ ጫና ምሳሌዎች ናቸው። ያም ሆነይ፣ ግን ሁለቱ ወንድማማቾች የሰሩት ጀብድና ገድል እንዲሁ የሚረስ አይደለም። ያልተለያዩ በደም የተጋመዱ የሁለት ወንድማማቾች ብቻ ሳይሆን የኩባ ታሪክ ሆኖ ይቀጥላል።